ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ የደረሳችሁ አድማጮቻችን ተመልካቾቻችን፣ ለዛሬ አሙስ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም ማሰማቸዋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ በአማራ ክልል በተለያዩ ቦታዎች ላይ ድንገተኛ የደፈታ ጥቃቶች እና እንዲሁም ሰርጎ በመግባት የካምፕ ጥቃቶች እየተፈሰሙ ይገኛሉ። በተለይ የአገዛዙ ሰራዊት ወደ ገጠር አካባቢዎች የፋኖ ቀጠናን እንከባልን በማለት ሰርጎ በመግባቱ ወደ ካምፕ በሚመለሱበት ጊዜ ፋኖቹ ቦታ በመያዝ ከፍተኛ የደፈታ ጥቃቶች እየተስተናገዱ ይገኛሉ። በዚህም በርካታ ሰራዊት ዋጋ የከፈለበት መሆኑን መረጃዎች እናያለን። በአማራ ክልል በቆላ ወገራ ውጊያ እየተደረገ ይገኛል። ከአርማጮ የተንቀሳቀሰው የመንግስት ወታደሮች ጋር ነው ውጊያው እየተደረገ እንደሚገኝም ተብሏል። ጠገዴ ቅራቅሪ የመንግስት ወታደሮች ንፁሃንን ገሏል። ፋኖ በአካባቢው የለም ለዘመቻ ሪፖርት ተብሎ ነው እንግዲህ ንፁሃን ታዳጊዎች በመንደር ላይ የተረሸኑ ተብሏል። እንግዲህ ይህንን አድርጎ ሪፖርት አድርጓል። ሸኔ በተባለ መንደር አካባቢ ነው ይሄ ነገር የተደረገው። በጣም የሚያሳዝነው የአስራ አንድ ዓመት ታዳጊ የገደሉበት ሁኔታን ያለው ይሄንን እንግዲህ የሚያደርጉበት ዋናው ትልቁ ምክንያት ከዚህ በፊት መረጃ ሰጥናችሁ ነበር። ግዳጅ ይሰጣቸዋል። ግዳጅ ሲሰጣቸው ባዶ እጃችሁን እንዳትመለሱ ሪፖርት አድርጉ የሚባል ትእዛዝ አለ። ያንን ትእዛዝ ተግባራዊ ለማድረግ በአካባቢው ፋኖ አይኖርም፣ ፋኖ የለም። ስለዚህ እዛ አካባቢ ላይ ፋኖ ወደፈጣ ሰርቶ ጉዳት አድርሶም ከሆነ ከአካባቢው ስለሚሰወር እነሱ ደግሞ ባዶ እጅ ላለመመለስ እና ሄዳችኋል ግዳጅ ወጥታችኋል ምን አርጋችሁ መጥታችሁ ተብሎ ሲጠየቁ የግድ የግድያን ሪፖርት ማድረግ ስላለባቸው ያገኙትን ኳስ የሚጫወቱትን የአስራ አንድ ዓመት ህፃናትን ጨምሮ እናቶችን ገለው ሪፖርት አድርጓል ፋኖን የገደል ነው በማለት ሌላው በባህር ዳር ዙሪያ ገርቻች በተባለው ቦታ ውጊያ ተደርጓል በርካታ የመንግስት ወታደሮች ሞትና ቁስለኛም ሆኗል የመቶ አለቃ ማዕረግ ያላቸውን ጨምሮ ነው እንግዲህ የተገደሉትን ተብሏል። ዳጊ በተባለው ቦታም ውጊያ መደረጉን መረጃዎች ወጥቷል። እዚህ ቦታ ላይም ጉዳት ስለደረሰባቸው ነው የተገለጸው። በአማራ ክልል እንግዲህ የደፈጣ እና የካምብ ላይ ጥቃቶች፣ ሰርጎ በመግባት ጥቃቶች በጣም የተበራከቱበት ሁኔታ ነው ያለው። አሁን ውጊያው በዚህ አይነት መልኩ ዋጋ እያስከፈለ ይገኛል። ንጹሐን በዚህ በኩል እየተጎዱ ይገኛሉ። ፋኖቹ ደግሞ በመንግስት ወታደሮች ላይ የሚወስዱትን እርምጃ ያጠናከሩበት ሁኔታ ነው ያለው። በተለይ ታንክ ካምፕ ላይ ሰርጎ በመግባት የሚወስዱትን እርምጃ እና እንዲሁም ወደ ከተማ ሰርጎ በመግባት በመንግስት አመራሮች እና እንዲሁም ታጣቂዎች ላይ የሚወስዱት እርምጃ የተጠናከረ ሲሆን በአጸፋው ፋኖ ላይ ሳይሆን ንጹሐን ደግሞ ዋጋ እየከፈሉ እንደሚገኙ መረጃዎች ያመላክታሉ። አድማጮቻችን እንግዲህ በሌላ መረጃ ላስታ በድቢቆ ወንዝ አካባቢ ከባድ የደፈጣ ጥቃት ተፈጽሞ ማለት በዚህ አካባቢም በርካታ ጉዳት የተመዘገበበት መሆኑን የተገለጸው ምስራቅ ጎጃም ከደብረ ኤልያስ ጨምሮ እንግዲህ ውጊያው ተደርጓል። ቸር ተከልና ከደብረ ኤልያስ አካባቢም የተንቀሳቀሰው የመንግስት ኃይል ጋር ነው ፋኖቹ ውጊያ ያደረግነው። ብሏል። እንግዲህ በዚህ የደረሰው የጉዳት መጠን ግልጽ አልሆነም። የጉዳት መጠኑ ሲታወቅ መረጃውን የምናደርስ ይሆናል። በአርማጮ ድንገተኛ የደፈጣ ጥቃት ተፈጽሟል። ከፍተኛ ጉዳት እንደደረሰ የመረጃ ምንጮች መረጃን አውጥቷል። አብዛኛው እንግዲህ አማራ ክልል ላይ አሁን ከፍተኛ ጉዳት እያደረሰ የሚገኘው እንደምታውቁት የደፈጣ ጥቃት ነው። ሌላ አድማጮቻችን፣ ጌታቸው በድጋሜ ጌታቸው ረዳ በድጋሜ እንግዲህ በሚዲያ ላይ ቀርቦ የህወሓትን ገበና አጋልጧል። ወጣቱ እድርና ሃይማኖትን ይከታተላለሁ ይከታተላለሁ ከሚል ህዋት መቆጣጠር አለበት ይላል። ህዋት ማለት በአንድ ቦታ የተከራከረ ቅርቃር ነው ብሏል ጌታቸው ረዳ። አቶ ጌታቸው ፓርቲ ለምን መመስረት እንዳስፈለገም ዘርዝረዋል። ህዋት እኛ ካላልነው በስተቀር የሰውን አይሰማም፣ በተረፈ ተፈናቃዮችን መመለስ አይፈልጉም ብሏል። ወጣቱ መነሳት አለበት የራሱ ባለቤት መሆን አለበት፣ ይላል። እንግዲህ ጠቅላይ ሚኒስትር አብይ አህመድ እንግዲህ ህወሓት እርስ በርስ እንዲባላ ከማድረጉም በዘለለ በራሳቸው ሰዎች ፈተና እንዲገጥማቸው ብልጽግና የሚመስል አዲስ ፓርቲም እንዲቋቋምና እንዲመሰረት እያደረጉ ይገኛሉ። አብይ አህመድ እንግዲህ በፖለቲካ ልምድ ህወሓትን አይደርስም በአሁኑ ሰዓት በፖለቲካ ልምድ ከፍተኛ ሚና አላቸው የተባሉት ህወሓቶች ወርዶ የዘከቱበትና የተበተኑበት ሁኔታ መኖሩ መረጃዎች የሚያመላክቱ፣ አብይ አህመድ ደግሞ በተራው ህወሓትን አጥፎ በመሄድ ህወሓት ገና አንድ እርምጃ ሲራመድ አብይ አህመድ ሁለት እርምጃ ተራምዶ እየጠበቃቸው እንደሚገኝ በርካቶች ሀሳባቸውን እየሰነዘሩ ይገኛሉ። አድማጮቻችን፣ ተመልካቾቻችን እንደዚህ አይነቱ አካሄድ እንግዲህ ቀላል አካሄድ እንዳልሆነ ልታውቁት ያስፈልጋል። ህዋት ባለበት ወቅት የራሳቸውን የህዋት ሰዎችን ከውስጥ በማውጣት ጌታቸው ረዳን እንደ ድልድይ እና እንደ ሌላ አጀንዳ በመጠቀም ሌላ ፓርቲ እያቋቋሙ ይገኛሉ። ይሄም የሆነበት ዋናው ትልቁ ምክንያት ከፍተኛ ሀይል እና ተጽዕኖ ፈጣሪ ተብሎ የተፈራው ህዋት በዚህ ልክ እንዲፈረካከስ እና እንዲበታተን እያደረጉ ይገኛሉ። በክልሉ ውስጥም ህዝቡ በህዋት ላይ ያለው እና በህዋት ላይ ያለው እንደ ከዚህ በፊቱ አመለካከት የወረደ እንዲሆን እና ክፍፍል እንዲፈጠር ተደርጓል። ለአምሳ ዓመት ጭቆና እና አፈና ሲደረግባቸው የነበሩት በትግራይ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎችም ይሄን እንዲጋፉ በማድረግ ከህዝብ ጋር በመሆን ህዋትን እያጥላሉ ይገኛሉ። ህዋት ካሁን በኋላ እንደ ከዚህ በፊቱ ተጽዕኖ ፈጣሪ የሆኑ ይቀጥላል ወይም ወደፊት መውጣት ይችላል ተብሎ አይታሰብም። ነገታቸው ረዳም በዚህ አይነት መልኩ ነው እንግዲህ አብይ አህመድ የጌታቸው ረዳ ወደፊት እየወጣ ስለ ህዋት አንዳንድ ነገሮችን እንዲናገርና የትግራይ ህዝብም እንዲረዳ፣ የኢትዮጵያ ህዝብም የህዋትን ሁኔታ በሚገባ እንዲረዳ በጌታቸው ረዳ አማካኝነት የህዋት ገበና እንዲጋለጥ እየተደረገ ይገኛል። የዚህ የጌታቸው ረዳ ቃለ ምልልስ ወይም ወደ ሚዲያ ማመላለሱ ጉዳይም ራሱ አንድ ሌላ አንደምታ አለው። ይሄ የአብይ አህመድ የፖለቲካ ውጤት ነው ያሉት አልጠፉም። ሌላው አብይ አህመድ ወደ ውጭ ሀገር ሊሄድ ነው። ፈረንሳይ ጀርመን እና ጣሊያንን ሊያመራ ነው ተብሏል። እንግዲህ መረጃው ከወደ አውሮፓ ነው እንግዲህ የመጣው የኢትዮጵያ የባህር ኃይል ስትደግፍ ወደ ነበረችው ፈረንሳይ የመጀመሪያ ጉዞ ያደርጋል። ከዛ በኋላ ሌሎች የቀሩት ጋር እንደሚያደርግ ነው የተገለጸው። ከሰሞኑ እንግዲህ የነደብረ ሲሆን ቡድን የሚደግፉት አክቲቪስቶች ወደ አስመራ ገብተው እየጨፈሩ ቪዲዮ አጋርቷል ለአብነት ስታሊን ገብረ ሥላሴ እና ናትናኤል እንግዲህ አስመራ ይገኛሉ። ይህ ደግሞ አብሮ መስራትን በግልጽ ያሳያል ተብሏል። እንግዲህ ኤርትራ የነፃነት ቀኗን ከሁለት ቀን በኋላ የምታከብር መሆኑን ተከትሎ እንግዲህ መልእክት ይተላለፋል ተብሎም ይጠበቃል። ከዚህ በፊትም እንግዲህ ጌታቸው ረዳ 76 ፐርሰንት አስገድዶ መድፈርን ከፈጸመው ኃይል ጋር አብረው መስራት ያሳፍራል ብለው ሲናገር ነበር። አድማጮቻችን፣ ተመልካቾቻችን ሰላሳ አራተኛውን የኤርትራ የልደት በዓል እንግዲህ የተመሰረተችበት ኤርትራ ነፃነቷን ያረጋገጠችበትን ሰላሳ አራተኛ ዓመትን ታከብራለች ማለት ነው። አድማጮቻችን፣ ተመልካቾቻችን በዚህ በዓል ፕሮግራም ላይ እንግዲህ የዚህ የሁለቱ ሀገር ወይም ደግሞ የሁለቱ ቡድኖች ግንኙነት ይፋ ሊደረግ ይችላል፣ የሚሉ በርካቶች ሀሳባቸውን እየሰጡ ይገኛሉ። የትግራይ አክቲቪስቶች ወደ አስመራ የገቡበት ሁኔታ ነው ያለው። መቀሌ ላይም ደማቅ አቀባበል እናደርግላቸዋለን የሚል ይዘት ያለው መልእክትም የተላለፈበት ሁኔታ ነው ያለው። አድማጮቻችን ተመልካቾቻችን፣ ሌላው የጤና ባለሙያዎች አድማ ተጠናክረው ቀጥሏል። መንግስት ወደ ስራ የማይመለሱትን የስራ ፈቃዳቸውን እነጥቃለውኝ ይላል የጥያቄውንም መልስ መስጠት ሲገባው መንግስት ዛሬም ማስፈራራት እና ዛቻ አክለውበታል እንግዲህ ማስታወቂያዎች እየወጡ ይገኛሉ በሚወጡ ማስታወቂያዎች ደግሞ ተመዝጋቢዎቹ ፍቃደኛ እንዳልሆኑት እና ቀደም ሲል የነበሩ ወንድሞቻችን ጥያቄ መመለስ አለበት በማለት የአብይ አህመድን ፕሮግራም እና አጀንዳ ያከሸፉበት ሁኔታ ነው ያለው አብይ አህመድ በፍጥነት አዳዲስ ሰዎችን ወደ ቦታ የመተካካት ስራዎች እንዲሰራና ማስታወቂያዎች ወጥቶ ቅጥር አገልግሎት እንዲፈጸም ነበር ትእዛዝ ሰጠው። ነገር ግን በአብይ አህመድ ንግግር እና በአብይ አህመድ ማስታወቂያ ላይ ውሃ ቸልሷል። በኢትዮጵያ ውስጥ የሚገኙ ሀክሞች አዲስ ቅጥር አንቀጠርም የሚል። በሌላ መረጃ በአሜሪካ ውስጥ ሁለት የእስራኤል ኤምባሲ ሰራተኞች ተገሏል። ጉዳዩ አሜሪካን አሳስቧታል፣ አስደንግጧታል። ጥፋተኞቹን ተከታትለን እንይዛለን ብለዋል። እንግዲህ ሟቾቹ አንድ ወንድና አንድ ሴት ናቸው የተባለው ሁሉም የእስራኤል እና የአሜሪካ ባለስልጣናት በማህበራዊ ትስስር ገጻቸው ላይ ጉዳዩን ኮንነውታል። እንግዲህ ታላቋ አሜሪካ ውስጥ ነው የድርጊት የተፈሰሙ። አድማጮቻችን፣ ተመልካቾቻችን ምናልባት እና አብይ አህመድ እንደዚህ አይነቱን ጉዳይ ሲሰሙ ትላልቅ ሀገሮች ላይም ሰው እየሞተ ነው ማለታቸው አይቀርም። ከዚህ በፊትም አሜሪካን እና ኢትዮጵያን በማነጻጸር ነው በርካታ ጉዳዮችን ሀሳብ አስተያየት ሲሰጡ የነበሩት። ሌላው የጤና ባለሙያችን ጥያቄ ተከትለው እንግዲህ የመኪና ማቆሚያ ባስመረቁበት ወቅት ከንቲባ አዳነች አቤቤ ኑሮ ኑሮ በፕሮፓጋንዳ አይቀለበስም ብሏል። ህዝብን በማስለቀስ ምሬቱን በመናገር የሚመጣ ለውጥ የለም ሲሉ ለፖለቲከኞቹ መልእክት አስተላልፏል። አዳነች አቤቤ አዳነች አቤቤ እንግዲህ በመልእክታቸው ኢትዮጵያ ውስጥ የሚነሱ ጥያቄዎች ፖለቲከኞቹ ለምን ድምጽ ይሆናሉ? ለምን ድምፅ ይሆናሉ ድምፃቸውን ለምን ያስተጋባሉ ችግራቸውን ለምን ለዓላምስ ያሳውቃሉ አይነት ነገር ነው ንግግራቸው እንግዲህ አንድ ሰው ተበድያለሁ ካለ የዛን ሰው በደል ድምፅ ልትሆን ያስፈልጋል ከሌ ተበድሏል ብለህ የኢትዮጵያ ሐኪሞች በአሁኑ ሰዓት ችግር ላይ ነው ያሉ የበርካቶችን ህይወት እያዳኑ የራሳቸው ህይወት አደጋ ላይ ወድቋል ለእነዚህ ሐኪሞች ድምፅ መሆንንና አብረን መቆም ያስፈልጋል አዳነች አቤቤ ደግሞ ይሄ አስፈላጊ አይደለም እናንተ አብራችሁ ስለቆማችሁ እና የእነሱን ችግር ስላስተጋባችሁ ችግሩ ሊቀረፍ አይችልም ባይ ናቸው። ምክንያቱም የራሱ የሐኪሞች ችግር የብልጽግና ችግር ነው። መንስኤው ብልጽግና ችግሩን ያመጣው ብልጽግና ራሱ ችግሮቹን ከስር ከስር መፍታት እና መፍትሄዎችን በማብጀት ፋንታ በማስፈራራት እና ወታደርን ወደ ሆስፒታሎች ማስገባቱ መፍትሄ ሊሆን አይችልም። እነሱ ፖለቲከኞችን ችግሮቻቸውን በሚዲያ ላይ በማሰራጨት መፍትሄ ሊመጣ አይችልም ይላሉ። እኛም ደግሞ ወታደርን ወደ ሀኪም ቤት በማስገባት እና ወደ ሆስፒታል አስገብቶ ሐኪሞችን በማሰር እና በመደብደብ መፍትሄ ሊመጣ አይችልም ባይነ። ስለዚህ የማን ተቀባይነት እንደሚያገኝ እንግዲህ እነሱ በአፈሙዝ ነው አሁን እየሄዱ ያሉ፣ ወደፊት አብረን እናያለን ማለት ነው። ይሄ ህዝብ ሆ ብሎ ነቅሎ ከወጣ ህዝብን ያሸነፈ መሪ የለም፣ ተደርጎ አይታወቅም፣ አልተደረገም፣ ወደፊትም አይደረግም። በአማራ ክልል በጮኬ ተራራ ላይ ያለቀው መከላከያ ያስጨረሰው የወረዳ አስተዳደሩ ነው ተብሎ አቶ አያናው ደለለ ነው እንግዲህ በማለት ትላንትና በቁጥጥር ስር አውለውታል። የምስራቅ ጎጃም ዞን የስናን ወረዳ አስተዳደር ትላንትና ደብረ ማርቆስ ከተማ ላይ ሲንቀሳቀሱ ነው እንግዲህ የታሰሩት። ለፋኖ ሎጂስቲክ ያመቻቻል፣ መሳሪያ ገዝቶ ለፋኖ ሰጥቷል በሚል ነው እንግዲህ ፋኖን ይደግፋል ተብሎ ይሄንን የወረዳ አስተዳደር አስረውቷል። አድማጮቻችን፣ ተመልካቾቻችን ይሄ ጎጃም ላይ ነው። በሌላ መረጃ ጠቅላይ ሚኒስትር አቢይ አህመድ እንግዲህ ወደ ጠፍር ሊጓዙ ነው የሚሉት ዘገባዎች እየወጡ ይገኛሉ። የሚገርም ነው እንግዲህ ጠቅላዩ በጠፍር ላይ ሆነው ሰላምታ ሊያቀርቡልን ነው ተብሏል። እንግዲህ ዝቅተኛ የጠፍር ጉዞ እና ከፍተኛ የጠፍር ጉዞ ነው እንግዲህ የመረጡት ተብሏል። እንግዲህ ለዚህ ጉዞ ከፍተኛ የዶላር ወጪ እንደሚያስፈልግ ነው የተገለጸው። ስፖንሰር ማን እንደሆነ ባይታወቅም ጉዳዩ ለኢትዮጵያ ምን የሚያመጣ ለውጥ አለ የሚሉ በርካቶች ሀሳባቸውን ሰንዝሯል። ጠቅላይ ሚኒስትር አብይ አህመድ ማጨብጨብንና ማሞገስን ዝናንና ጉራን ስለሚወዱ ከመሄድ ይመለሳሉ ብለን አናስብም። ይሄዳሉ። ወጪያቸውም የሚሸፈነው በማን እንደሆነ እና ማን እንደሚሸፍንም ሁላችንም እናውቃለን። ይሄ የታወቀ ጉዳይ ነው። መንገዱን ጨርቅ ያርግለት እያልን ነው። አድማጮቻችን፣ ተመልካቾቻችን ሌላው በአማራ ክልል ነጋዴዎቹ ስልክ እየተደወለብን ገንዘብ አስገቡ ይሉናል። በዚህ በዚያ ይህን ቀን ቀጠሮ ካላስገባችሁ ንብረታችሁ ላይ ችግር ይደርሳል፣ ንብረታችሁ ይወድማል እያሉን ያስፈራሩናል። እናንተ ማን ናቸው ብለን ስንጠይቃቸው ፋኖነን ይላሉ። ፋኖቹ ግን ይህን ጉዳይ ያውቃሉ ወይ ሲሉ የጠየቁበት ሁኔታ ነው ያለው። በሌላ መረጃ ደግሞ አስተማሪዎቹ በተለይ በአማራ ክልል ችግር ውስጥ ገብተናል፣ መንግሥት ገጠር ሄዳችሁ አስተምሩ ይለናል፣ ፋኖቹ ደግሞ ብልጽግና በአማራ ክልል ሰላም መኖሩን ለማረጋገጥ ነው ይሄንን ሲስቴም የተጠቀመበት አታስተምሩም ይሉናል፣ እኛ ግን ችግር ውስጥ ገብተናል ይላሉ። በሌላ መረጃ ለሁሉም የዩኒቨርሲቲ አስተማሪዎች እንግዲህ ስብሰባ ጥሪ ለግንቦት 15 2017 ስብሰባ ተጠርቷል። ማንም መቅረት የለበትም ይላል። በስብሰባው እንግዲህ ጥሪ ላይ ሌሎች የትምህርት ቤቶች ስብሰባ አድርገው አሁን ደግሞ የዩኒቨርሲቲ መምራን ነው የቀረው። በሀገሪቱ ጉዳይ እንግዲህ ለማለዘብ እና ሽምግልና ነው አስተማሪዎችን ለማስተኘት የሚደረገው ሙከራ ነው ተብሏል። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆነላችሁ እመኛለሁ። በባሮ ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ